35 ፐርሰንት የዋጋ ቅናሽ በዲፕሎማቶች መንደር በሆነችው በሳር ቤት ቫቲካን ኤምባሲ አቅራቢያ ከዚህ ቀደም ባለ ሁለት መኝታ 81 ካሬ በ8 ሚሊዮን 900 ሺህ ብር ሲሸጥ የነበረው አሁን ላይ በ5 ሚሊዮን 700 ሺህ ብር ብቻ። ባለ 3 መኝታ 139 ካሬ ከዚህ ቀደም በ15 ሚሊዮን 985 ሺህ ሲሸጥ የነበረው አሁን ላይ በ1 ሚሊዮን 390 ሺህ ብር ብቻ እየሸጥን እንገኛለን። ልብ ይበሉ፣ ይህ ዘመናዊ ቤት በ36 ወራት ብቻ የሚረከቡት ሲሆን የሁሉም ቤቶች ዋጋ በአንዴ ለሚከፍሉ ደንበኞች በካሬ 71 ሺህ ብር መሆኑን ስንገልጽ በደስታ ነው። እንዲሁም በአዋሬ ሳይቶቻችን ላይ ከባለ አንድ መኝታ እስከ ባለ ሶስት መኝታ እየሸጥን እንገኛለን። የቅናሽ የሚቆየው ለአስር ቤቶች ብቻ ስለሆነ ቀድመው በታች በምናስቀምጠው ስልክ ተጠቃሚ የሆኑ ቴምር ሪል ሰላም ሰላም ሰላምና ጤናን ፍቅርን በረከትን ያድልኝ፣ ክብራትና ክብራን የሣድስ ቤተሰቦቼ እንደምን አላችሁልኝ? እንደምንስ ቆያችሁ? ዛሬም በጣም አስገራሚ መረጃዎችን ይዤላችኋለሁ። ሶስት በጣም በጣም የሚገርሙ መረጃዎችን ይዤላችኋለሁ። እንግዲህ ወደ ሀገራችን የሚያመጣን አንድ መረጃ አለ። ይኸውም ለእኔ በዓይኔም ለማየት ለመስማትም በፍጹም የከበደኝ ወይም ለማመን የከበደኝ መረጃ ነው። ያንን አንድ በጣም አስገራሚ መረጃ ነግራችኋለሁ ያ መረጃ እናንተም ኮመንት ታደረጉልኛላችሁ ልክ ነው ወይ አገራችን ውስጥ ይሄ ነገር እውነት ሆነዋል ወይ እኔ በእውነት በጣም ነው የገረመኝ ስለዚህ ያን መረጃ አካፍላችኋለሁ ከዛዛ ላይ አብረን እናየዋለን ኮመንት ታደረጉበታላችሁ በተለይ የሳድስ ቤተሰቦች የእናንተን ስሜት በእጅጉ የሚነካና እጅግ በጣም የምትገረሙበት መረጃ ነው። ማለት እናየዋለን። መረጃውን ብናየው ይሻላል። እሱ ሶስተኛው መረጃችን ነው የሚሆነው። ስለዚህ በትዕግስት ተጠባበቃላችሁ ማለት ነው። እጅግ በጣም በጣም ስሜት የሚነካ መረጃ ነው እና ግራ ነው የሚያጋባው። እሱን እናያለን። ወደ ዋነኞቹ መረጃ እንግባና ይሄንን ጠቁም አድርጊያችሁ ባልፍ በጣም ደስ ይለኛል። የተመረዘ ምግብ በልተው የታመሙ ስምንት የአንድ ቤተሰብ አባላትን በተመለከተ እንግዲህ በጣም አሳዛኝ ነገር ነው፣ የሰማ ነው እንግዲህ ምግቡን ማን እንደመረዘው እንደማይታወቅ ወይም ደግሞ ያን በተመለከተ ያለውን ጥያቄ በተመለከተ በማዕከላዊ የኢትዮጵያ ክልል ምስራቅ ጉራጌ ዞን በመስቃን ወረዳ በአብሮነት እራት ተመግበው በጠና ከታመሙ ከ የአንድ ቤተሰብ አባላት ውስጥ አባወራው ከስድስት ልጆቹ ጋር የአንድ ቤተሰብ አባላት ህይወታቸውን ማለፉን ነው ፖሊስ የገለጸው። እንደሰማችሁት የክልሉ ፖሊስ የወንጀል መረጃ ኢንቴሊጀንስ ዳይሬክተር ተወካይ ምክትል ኮማንደር ያለው ተመስገን እንደገለጹት ይለዋል መረጃው። በወረዳው መሰረተ ወገራም ቀበሌ ዳሾ ቶቆ ቆቶ ተብሎ የሚጠራ መንደር ነው ይሄ የሆነው ማለት ነው ነውና ይህን በተመለከተ እንግዲህ የሚወጡ መረጃዎች በጣም ያሳዝናሉ፣ ልብ ይነካሉ። አንድ ቤተሰብ ሙሉ ነው ያለቀው። እንግዲህ የቤተሰቡና የስድስት ልጆቿን ህልፈት ለማወቅ ያልታደለች እናት ወይዘሮ ዳመነች ደንበል ከሆስፒታል በከፍተኛ የጥንቃቄ ክፍል ውስጥ ሆና በሕክምና እየተረዳች በህይወት መኖሯን ነው ፖሊስ የገለጸው የተቀሩት የቤተሰብ አካላት በጠቅላላ ለህልፈ ተዳርገዋል ማለት ነው። በጣም ያሳዝናል። እንግዲህ ተጎጂዋ ከዚህ ስትነቃ ከነበረችበት ስትነቃ ቤተሰቦቿ ሁሉ አልቀዋል። ተጎጂዋ ቤተሰቡን በጅምላ ወደ ሞት ያወረደውን ጉዳይ እንግዲህ በህይወት መትረፏ ምናልባት ከዛ ጉዳይ ጋር ተያይዞ ለፖሊስ የምሰጣቸው በርካታ መረጃዎች ሊኖሩ ይችላሉ ማለት ነው። በጣም ያሳያዝናል ዝም ብላችሁ ስታዩት አንድ ቤተሰብ ሙሉ ምሽክ ብሎ ሲያልቅ እና ኦልሞስት እናት ብቻ ስትቀር ማለት ነው። ምን ያህል ጎጂ ስሜት እንዳለው ነው የምናየው እዚህ ላይ ምክንያቱም ልጆቿንም ባሏንም ቤተሰቧንና ያጣቸው ሶ ኢማጂን እንግዲህ፣ አሁን ይሄ በተቀመመ በተመረዘ ማለት እንግዲህ ወይ በቅናት ወይ በተንኮል ወይ በክፋት መርዝ የተሰጠው ሰው አለ ማለት ነው፣ ወይ መርዝ ሰጪ አካል አለ ማለት ነው። ያ ነገር ደግሞ እንግዲህ አንድም ቤተሰብ በዚህ ደረጃ ላይ ፈጅቷል ብሎን ስንሰማ የቆምንበትን የመጨረሻውን ዘመን ነው የምናስታውሰው። ማለት ሁል ጊዜ ጌታችን ኢየሱስ አሳልፎ የነገረን ነገር አለ። ልንጠነቀቅ የሚገባን ልናውቅ የሚገባን ነገር ነው። አስቀድሞ የነገረን ነገር ዘመኑ የክፋት የመጨረሻ ጥግ የሚገለጥበት ክፉ ነገር የሚጨምርበት እንደሆነ እናያለን። እንግዲህ አሁን የቲክቶክ ዘመን ነው። የሶሻል ሚዲያ ዘመን ነው። አንዳንዴ አሁን ስለ ኢትዮጵያ ነው፣ ኢትዮጵያ ውስጥ ስለሚከናወኑ ነገሮች ነው የምናወራው። ሁሉም በየሀገሩ ይሄን ነገር ያወራል እና አሁን እንደ ኤርትራ ሁን ሶሻል ሚዲያ የለም። ሶሻል ሚዲያ ስለሌለ በየቀኑም የሆነውን ነገር አናወራውም። እቺ ሀገር ላይ እንግዲህ በጣም በሚያሳዝን ደረጃ ከፍተኛ የሆነ እንደነዚህ አይነት ዜናዎችን ስንሰማ እግዚአብሔር እየነገረን ያለው ንቁ ነው፣ ንቁ ጸልዩ ትጉ ነው። ስለዚህ ልንጸልይ ይገባል፣ ልንተጋ ይገባል፣ እግዚአብሔርን ልንጠራ ይገባል። እየሆነ ባለው ነገር በጠቅላላ የእግዚአብሔርን ክብር መልሰን ልናስታውስ እንደሚገባ ልናውቅ ይገባል። የዘመኑ ፍጻሜ መረጃ ማለት ይቻላል ማለት ነው። እጅግ በጣም የምትገረሙበት መረጃ ነው ማለት። እናየዋለን፣ መረጃውን ብናየው ይሻላል። እሱ ሦስተኛው መረጃችን ነው የሚሆነው ስለዚህ በትግስት ተጠባበቃላችሁ ማለት ነው። እጅግ በጣም በጣም ስሜት የሚነካ መረጃ ነው እና ግራ ነው የሚያጋባው። እሱን እናያለን። በሁለተኛ ደረጃ ላይ ያለው መረጃ ደግሞ የማርቡርግ ቫይረስን ተመልክቶ በጣም ጥንቃቄ የተሞላው ነገሮች ነው መስማት ያለብን። በጣም ቤዚክና ክሪቲካል ነው በነገራችን ላይ። ይሄን ነገር ተመልክቶ እንግዲህ የሰማን ያለናቸው ነገሮች አሉ። አንድ የሰማነው ጉዳይ በሐዋሳ ተከስቷል ወይ? ይህንን በተመለከተ ምንድን ነው ያለው የሚለውን ነገር በደንብ ማወቅ ያስፈልጋል ማለት ነው። ምክንያቱም በጣም ብዙ ሰው ከዚህ ጋር ተያይዞ የሚናገረው ነገር አለ። ለዛ የሚሆነው ደግሞ ዓለም አቀፍ መረጃ ምን እንደሚል አሳያችኋለሁ። ዶክመንት አለኝ። ስለዚህ እሱን አሳያችኋለሁ። በሲዳማ ውስጥ በሽታው መታየቱን ተመልክቶ እንግዲህ አሁን በሐዋሳ ከተማን በተመለከተ በግልጽ የሚነገሩ ነገሮች አሉ። እንደውም አንድ ወዳጄ በጣም መወደው ልጅ ነው፣ በጣም ጥሩ ልጅ ነው። በሀዋሳ በራሱ ገጽ ላይ የሀዋሳ ነው። ምናሴ ዋቆ ጉደታ ይባላል። በጣም ጥሩ ልጅ ነው። በራሱ ገጽ ላይ ሀዋሳ ነው ያለው። ስለዚህ ነው ያመንኩትና እሱን በተመለከተ ምን ይላል እዚህ ጋር በሚያቀርብላችሁ ጽሁፍ መሰረት፣ ልጁን ስለማምነውም ነው ጥሩ ልጅ ነው ልጁ እና ይሄ መረጃ በራሱ ፌስቡክ ገጽ ላይ አስቀምጦት ከሀዋሳ ያገኘው ሶርስ ነው ማለት ነው። ምን ይላል? በቅርቡ በደቡብ ኢትዮጵያ ክልል ጂንካ ከተማ ላይ የተቀሰቀሰው ማርበርግ ቫይረስ በተመለከተ ሀዋሳ ከተማ ላይ ስላለው ሁኔታ አሁናዊ የተረጋገጠ መረጃ ልስጣችሁ ይላል ልጁ፣ ቅርበት ስላለው እዚያ አካባቢ ላይ ምናለ ቫይረሱ ተቀሰቀሰ በተባለበት ወቅት በጂንካ ያሉ የጤና ባለሙያዎች ለጤና ሚኒስቴር እንዳሳወቁ ሁሉ እና ምልክቶቹም ግራ እንደተጋቡ አንድ የቫይረሱ ተጠቂም የተሻለ ሕክምና አገልግሎት እንዲያገኝ ሲባል ወደ ሀዋሳ ሪፈራል ሆስፒታል ሪፈር እንዲያደረጉ ከማንም ቀድሜ ነግርኳችሁ ነው የነበርኩ ብሎ ያስቀምጠዋል። በወቅቱ ታማሚው ሐዋሳ ሪፈራል ሆስፒታል እንደደረሰም አስፈላጊው የሕክምና እርዳታ ቢደረግለትም ህይወቱን ግን ለማዳን አልተቻለም። እናም በዕለተ እሁድ ህይወቱ አልፏል። የባለፈው እሁድ ማለት ነው። ስለዚህ አስክሬኑም ወደ ቤተሰቡ ተልኳል ይላል። ጉዳዩን በቅርበት ስከታተለውም ነበረ እና ሐዋሳ ሪፈራል ብቻም ሳይሆን ያኔት ሆስፒታል የገቡ ኬዞችም ስለመኖራቸው ከሆስፒታሉ አካባቢ ባገኘሁት መረጃ ለማረጋገጥ ችያለሁ ብሎ ይናገራል። እዛ ላይ የራሱንም ኮመንት ያስቀምጣል። በጣም የገረመኝ ማለት ነው። ስለዚህ ይሄ ነገር ሐዋሳ ላይ የአይንማኞች አሉ። ይሄንን ነገር እየተናገሩ ያሉ ሶ ይሄንን ሐዋሳ ላይ ያለውን ያን ማኝ ተመልክቶ የምናሴ ዋቁ ላይ መሰረት የሚያደርግ ሌላ ግን ሶርስ ነው እኔ ያገኘሁት። ማለት ዓለም አቀፍ ሶርስ አግኝቻለሁ። ያ ሶርስ የሚያሳየው ይሄንን ውድ ቤተሰቦች ማለት አሁን ልብ በሉ። ይህንም መረጃ ከያዛችሁ በኋላ በአካል እዛ ስከታተለው ነበር ብሎ ያለው ልጅ እማኝ ነው ሶ አሁን ባለበት ሁኔታ ደግሞ አለም አቀፉ መረጃ ይሄንን ነው የሚለው ይሄንን ስክሪን ላይም ላሳያችሁ እዚ ጋ ይሄ እንግዲህ ሪሊፍ ዌብ የሚባል አለ አለም አቀፍ ተቋም ነው ሪሊፍ ዌብ የሚባለው የሚኖረው እዚህ እንደምታዩት በኒውዮርክ ሲቲ ነው የተባበሩት መንግስታት የተባበሩት መንግስታት ኦፊስ ፎር ኮኦርዲኔሽን ኦፍ ሂውማኒታሪያን አፌርስ ኦቻ የሚባል አለ። የዛ ብርንቻ የተባበሩት መንግስታት ብራንች አንድ ዲፓርትመንት ማለት ነው። በ1992 ነው የተቋቋሙ ኦቻ ማለት ነው። የዛ አካል ነው ማለት ነው። ይሄ ፓርትነር ነው። ስለዚህ የ29 ዓመት ያክል የሰራ ነው። ሪሊፍ ዌብ ሪሊፍ ዌብ የሚባል አር ደብሊው የሚባል ተቋም ማለት ነው። ይሄ ተቋም እንግዲህ የአለም አቀፍ ተቋም ነው። የተባበሩት መንግስታት የሚደገፍ ተቋም ነው። ይሄ ተቋም ባሳየው ዜና መሰረት ይሄው እዚህ ጋር ላሳያችሁ ይችላሉ። እዚህ ማየት ይችላላችሁ። ምን ይላል ሪሊፍ አሁን ነው ዛሬ የተለቀቀ ነው። ዛሬ 21 ነው፣ ዛሬ ነው የተለቀቀው። ይሄው እዚህ ጋር ማየት ይችላላችሁ። ዛሬ ይሄው 21 ኛው ኖቬምበር 2025 መረጃ። ለመረጃ አላወራም ለዛ ብዬ ነው ተጠንቅቄ ማወራው። ስለዚህ ምን ይላል ኢትዮጵያ ማርቡርግ ቫይረስ ዲዚዝ አውትብሬክ አፕዴት ብሎ አፕዴት ያደርገዋል። የነ ኤችኦንም እንደገና ደግሞ የነሁ የኢትዮጵያን ኤምኦ ኤችን የሚይዛል ሌሎችን እዚህ ጋር ይፈር ያደረግ እና እንግዲህ የውስጥ አዋቂው መረጃ ነው የሚናገረው ማለት ነው። ምን ይላል አዝ ኦፍ 20 ኖቨምበር አለ አኮርዲንግ ቱ ኢትዮጵያ ሚኒስትሪ ኦፍ ሄልዝ 28 ኬዞች ቴስት ተደርገዋል ማለት በትላንትና ድረስ ማለት ነው ቴስት ተደርገዋል። ከዛ 6 ኬዝ አር ኮንፈርምድ ስድስቶቹ ኬዝ አለባቸው ይሄን ኮንፈርም ተደርገዋል አውት ኦፍ ዊች አለ ዲሲዝድ አለ ከእነሱ መካከል ሶስቱ ዲሲዝድ ሆነዋል። ከዛ በኋላ 129 እንደገና ሰስፔክትድ ወይም የተጠረጠሩ ኬዞች እንደገና ሃፍ ቢን አይደንቲፋይድ አይደንቲፋይ የተደረጉ 129 ተጠርጣሪዎች ደግሞ ሄውላቸው ሃፍ ቢን ትሬስድ ኢን ሃዋሳ በሐዋሳ ትሬስ እየተደረገላቸው ነው፣ በሐዋሳ ክትትል እየተደረገላቸው ነው ማለት ነው። ልብ በሉ። ከዛ በኋላ ይጠቅሳል በሐዋሳ ብቻ አይደለም በጅንካም አለ በሶዶ ከተሞችም እየተደረገላቸው ነው አለ። ይሄው ከዛ በኋላ በጣም የሚገርመው አፌክትድ ኤሪያስ አር ሳውዘርን ኢትዮጵያ ኤንድ ሲዳማ ሪጅን ነው የሚለው። ስለዚህ አፌክትድ ማለት ቫይረሱ የገባባቸውና አፌክት ያደረገባቸው ቦታዎች ሲነገሩ ደቡብ ክልልና ሲዳማ ክልል ይሄ ልብ ብላችሁ የያዙት እንግዲህ ይሄ ዓለም አቀፍ የተባበሩት መንግስታት ተቋም ነው። እንግዲህ የኢትዮጵያ መንግስት ግን እየነገረን ያለው ያንን እንዳልሆነ እወቁት ለማለት ነው። እኔ ሌላ ነገር ብዙ ለማውራት አልፈልግኩም። ያለ መረጃ አይደለም እኔ መቀባጠር አልፈልግም። ያለ መረጃ ሳይኖረኝ አንድ ነገር ጋ ማውራትም አልፈልግም። ሰው እንኳ ሰው ሰው ገሏል ቢባል ያለ መረጃ ማውራት አልፈልግም። ሶ መረጃ አለ። ይሄ ዓለም አቀፍ ተቋም ነው። ገብታችሁ ማየት ይችላላችሁ። እኔ ይሄው እዚህ ጋር አስቀምጬላችኋለሁ። ሪሊፍ ዌብ ላይ ገብታችሁ ተመልከቱት። ዓለም አቀፍ ተቋም ነው። ይሄ ዛሬ የተለቀቀ ተቋም ነው። ስለዚህ ነገር እየው እንዴት ነው ብሎ መጠርጠር ጥሩ ነው። እንዴት ነው ይሄ ጉዳይ ተዉ። አዲስ አበባ በእርግጥ የተባለ ነገር አለ፣ እሱ ለማጣራት ሞክር ያለው አዲስ አበባ ያሉት በአዲስ አበባ ሆስፒታሎች ውስጥ ክትትል የደረገላቸው ያሉ የማርበርግ ቫይረስ ተጠቂዎች ተብለው የተነገሩት እሱን ውሸት መሆኑ ሰምቻለሁ። ውሸት ነው ማለትም፣ ከነዚህ ምግብ ከተመረዙት ከጉራጌ ዞን የመጡት እናት እና ከዛ ጋር የተያያዙ አካላት ጋር የተደረገ ክትትል መሆኑ ሰምቻለሁ። ግን አዲስ አበባ አይከሰትም ብሎ ማመን ግን አይቻልም ማለት ነው። ልብ በሉ፣ ተጠንቀቁ፣ እግዚአብሔርን እመኑት። እንግዲህ እኔ አላውቅም ለምንድን ነገሮች እንደሚደባበቁ ማቀው ነገር የለም። ሲዳማ ክልል ላይም አለ እየተባለ የዓለም አቀፍ ተቋም በግልጽ መረጃውን ዜጋ አስቀምጦታል ማለት ነው። ቀጥላችሁ ትሰሙላችሁ። ሲዳማ ክልል ውስጥ ተከሰተ፣ አዋሳ አካባቢ እንዲህ የሚባል ነገር መስማት ትቀጥላላችሁ። እንግዲህ በጣም የሚገርመው የታመሙ አካላትም ተመልክቶ ወደ እነዚህ አካባቢዎች ላይ ማምጣቱ በራሱ በጣም የሚገርም ነገር ነው ማለት ነው። አንድ መጠለያ ካምፕ አዘጋጅቶ በአንድ ካምፑስ ነው መንከባከብ የሚያስፈልገው እንጂ በየሆስፒታሉ ማምጣት በራሱ በጣም ይገርማል። በጣም እኔ ብቻ አላቅም። ጌታ ሆይ እርዳን፣ ታደገን፣ አግዘን። እግዚአብሔር ሆይ ካንተ ውጭ የምናምነው የለም፣ ካንተ ውጭ የምናመልከው የለንም፣ ካንተ ውጭ አለን ብለን በኩራት የምናውራው የለንም። እግዚአብሔር ሆይ ታደገን፣ ይቅር በለን። እቺን አገር ይቅር በላት። እግዚአብሔር ሆይ ክርስቶስ፣ በደምህ የኔ ጌታ፣ በደምህ ይችን አገር ሰውራት፣ በደም በስጋህ ይችን አገር ሰውራት። መጸለይ እንፈልጋለን ማለት ነው። እግዚአብሔር መልካም ያደርጋል፣ እግዚአብሔር የሆነ ነገር ያደርጋል። መጸለይ ግን ግድ ይለናል። ውድ ቤተሰቦች፣ ይሄን ልንገራችሁ ብዬ ነው። ሌሎች መረጃዎች ከዚህ ጋር የተያዙትን ብዙ መግባት ስላልፈለግኩ ነው። በቀጣዩ በጠዋቱ ፕሮግራሜ ላይ ልለቀው እችላለሁ ማለት ነው። ተጨማሪ መረጃዎች አሉ። አሁን ቅድም ወዳልኳችሁ ወደ ሶስተኛው አንገብጋቢ በጣም የገረመኝ መረጃ ልውሰዳችሁ። እጅግ ነው የገረመኝ፣ በጣም ነው የተደነቅኩት። እሱን መረጃ ላካፍላችሁ። ስለዚህ ወደዛው መረጃ አብረን እንለፍ። መምርና ጋዜጠኛ አብይ ነኝ። እውቀት ታላቁ እግዚአብሔርን ታከብራለች። ክብራትና ክብራን ኢሳድስ ቤተሰቦቼ ልቀጥልላችሁ በጣም ስለ ገረመኝ ነው ይሄ መረጃ። ሰስፔንድ ደሆናችሁ እንድትቆዩ የፈለጉት ማለት ነው። እንግዲህ የትምህርት ሚኒስተር ያወጣው ነው። እኔ ዓይኔን ማመን ነው የከበደኝም ጆሮዬንም ሁሉ ተጠራጠርኩት ማለት ነው። ለምን ስ እንዴ እንዴት ይሄ ነገር ሊሆን ቻለ ማለት በእርግጥ የኢትዮጵያ መንግስትን አድርጎታል በጣም ነው የገረመኝ ለምን ብትሉኝ፣ እኛ ስለዚህ ጉዳይ ረጅም ጊዜ ጮኸነ ጮኸናል እንደምታውቁት ማለት ነው። በጣም ብዙ ረጅም ጊዜ ጮኸናል። በትምህርት ቤቶች አካባቢ ላይ መደረግ ስላለባቸው ነገሮች በተማሪዎች ላይ ተመልክቶ ያሉት ነገሮችን በተመለከተ በጣም ብዙ ጊዜ ስንጮህ የቆየንበትን ነገር ዛሬ እንግዲህ በዚህ ደረጃ ላይ በጣም ደንቆኛ ያለ ና ምንድን ነው ብላችሁ ብትሉ፣ እንግዲህ ተማሪዎችን በተመለከተ የትምህርት ሚኒስቴር ያወጣው ጠንካራ ሀሳብ ነው። በዚች እንኳ በጣም ዶክተር ብርሃኑን ላመሰግን ወዳ ያለው በጣም ነው የገረመኝ። እዚህ ጋር ማየት ትችላላችሁ የትምህርት መረጃ አካዳሚክ ኢንፎርሜሽን አውጥቶታል። እንደገና የትምህርት ሚኒስቴር ትምህርት ነክ መረጃዎችንም ጭምር በሚል የትምህርት ሚኒስቴርም ገጽ በዙሪያ ላይ በግልጽ አሳይቶታል። እሱ ብቻ አይደለም፣ እንደውም እነዚህን ዝርዝር ሀሳቦችንም ጭምር በደንብ አድርጎ ተንትኖ አስቀምጦላቸዋል። የትምህርት ሚኒስቴር መመሪያዎች ወጥተዋል ማለት ነው። ምንድነው መመሪያው ብላችሁ ብትሉ እንግዲህ በጣም ደስ እያለኝ የተከታተልን አብረን ሄድ የልፋታችሁ ውጤት ነው፣ የልፋታችን ውጤት ነው። ብዙ ደክመናል፣ በጣም ብዙ ዙሪያ ላይ ብዙ ጮህናል ውድ ቤተሰቦች እንደምታውቁት። ስለዚህ እንዲህ ይላል በአሁኑ ወቅት የሳይንስ ትምህርትና የቴክኖሎጂ እድገት እየተሻሻለ ቢመጣም የዜጎች ስነ ምግባር ጉድለት የተባባሰ መምጣቱ ሪፖርቶች ያመላክታሉ አለ። ከዛ እዛ ጋር ይገልጽና ስለዚህም ተማሪዎች በመልካም ስነ ምግባር ለመቅረጽ ያሉትን የስነ ምግባር ጉድለቶች ለማሻሻል ይህ መመሪያ ተዘጋጅተዋል። አላማውም ሁሉን አቀፍ ሰብዕና ያለው መልካም ስነ ምግባርና ግብረ ገብነት የተላበሰ ሕግና ደንብ የሚያከብር ዜጋ ለማፍራት ነው። ይልና እንግዲህ አንቀጹ ይጠቀሳል። አንቀጽ አንድ ላይ አንቀጽ ሁለት የወጣር ግን አንቀጽ አንድ ላይ የትምህርት ሚኒስቴር ተማሪዎች ስነ ምግባር መመሪያ ቁጥር ተቀምጦ 2018 ህዝባር 2018 ተቀምጧል ማለት ነው። ስለዚህ መመሪያ ምንድን ነው? ሌሎች ምንድን ነው? የሃይማኖት ተቋማት ምድ ሱ ትንተናውን እዚ ጋ ይሰጣል። ከዛ ከዛ ጋር ተያይዞ የመጣው ነገር ልንገራችሁ፣ በጣም የሚገርመው ለረጅም ጊዜ ይሄውና፣ ዶኩመንቱን እዚ ጋ ማየት ችላላችሁ። እንግዲህ እነዚህ መመሪያዎች ናቸው። እዚህም ይኸው ተቀምጦላችኋል። የኢትዮጵያ የፌድሪ ትምህርት ሚኒስቴር ተማሪዎች ለምግባር መመሪያ ወጥተዋል ማለት ነው። ያ መመሪያ ምንድን ነው? በጣም ደስ ያለኝ ነገር ልንገራችሁና ባጭሩ እዚ ጋ የሚላችሁንም በደንብ መስማት ችላላችሁ። ይህ መመሪያዊ ደንብ አለ። የትምህርት ጥራትን ለማረጋገጥና ብቁ ዜጋን ለመፍጠር ያለመ ነው። በጣም ጥሩ ነው። ማለት እንግዲህ ትምህርት ሚኒስቴር ላይ በጣም ብዙ በጣም አሳዛኝ ነገሮች አሉ። አሁንም በተማሪዎች ላይ የሚደረጉ መምህራን በቂ ኑሮ የላቸውም። በጣም የሚያሳዝን ነው። መምህር ርቦት ወደ ቤት ወደ ትምህርት ገብቶ ማስተማር ወይ ደግሞ የራሱ ኒድ ሳያሟላ ተማሪዎች እንዲማሩ ማድረግ ራሱ በጣም ከባድ ነው። ሶ ይሄ ሁሉ ባለበት ነገር እሱም ለወደፊቱም እየጮህን ይስተካከላል። ነገር ግን አሁን ባለበት በተማሪዎች ላይ የሚደረገውን ነገር በተመለከተ ለረጅም ጊዜ የጮህንበት ነገር ፍሬ አፍርቷል። ኮንግራሽንስ በጣም በጣም ነው ደስ ያለኝ። ፍሬ አፍርቷል። እንግዲህ እንዲህ ነው። የትምህርት አዋኪ ድርጊቶች የሚፈጽሙ ግለሰቦችና ተቋማት እስከ 150 ሺህ ብር ድረስ የሆን የገንዘብ ቅጣት እንደሚጠብቃቸው ተመላክቷል። በዚህ ላይ ደንቡ እየጨመረ የመጡትን አዋኪ ጉዳዮችን ከመግታት ባሻገር ከኢትዮጵያውያን ወግና ልማድ ይቃርናሉ ተብለው የተለዩ የውጭ ሀገር ባህላዊ ልማዶች በትምህርት ተቋማት ውስጥ አካባቢ ላይ መፈጸም ሙሉ በሙሉ ይከለክላል ማለት ነው ይሄ። ስለዚህ ዋነኛው ዓላማ በትምህርት ቤቶችና አካባቢ የሚስተዋሉ አዋኪ ጉዳዮችን በመከላከል ሁለንተናዊ ሰብእናው የተሟላ በመልካም ስነ ምግባር የታነጸና ግብረ ገብነትን በተበላ በተላበሰ ብቁ ትውልድ እንዲፈጥር ማስቻል ነው ይላል። ስለዚህ የተከለከሉ የውጪ ባህላዊ ድርጊቶች ምሳሌዎች የሚባሉት አዲሱ ደንብ የሀገሪቷን ባህልና ወግ ይቃርናሉ ተብሎ በግልጽ የዘረዝራቸው አሉ ማለት ነው። ሁል ጊዜ የምንጮህባቸው እነ ማናቸው? ክሬዚ ዴይ፣ እነ ጀንትል ዴይ፣ ኦልድስ ዴይ፣ ቫላንታይን ዴይ፣ ከለር ዴይ፣ ፒጃማ ዴይ፣ ምናምን ዴይ። እነዚህ ማለት እዚህ ጋር ያው ተቀምጠዋል እንደምታያቸው እነዚህን ክሬዚ ዴይ ጀንትል ዴይ ኦድስ ዴይ፣ ምናምን እያያሉ በየትምህርት ቤቱ የቀለም ቀን እንዲህ ያ ግብረሰዶም፣ ለማስፋፋት እየተሰራ ያለ መንገድ ነው የቀለር ደይ ሌሎችንም ስታዩ ማለት ነው እነዚህን ነገሮች ለመከላከል እግዚአብሔር በእውነት በጣም ደስ ብሎኛል። ድምፃችን ተሰምቷል፣ ጭታችን ተሰምቷል እና ወደደዚህ ወደ መመሪያ፣ ወደ ፖሊሲ ደረጃ ላይ ነገሮች እንዲወርዱ ማድረግ በጣም ትልቅ ትግል ይጠይቃል። ለረጅም ጊዜ ስፋለም እንደቆየው አውቃለሁ። ሌሎችም ጓደኞቼ እንደዚሁ። ነገር ግን በጣም በግንባር ቀደምነት በነዚህ ዙሪያዎች በተለይ መምህርም ወ በትምህርት ቤትም ስላስተማርኩ አውቀዋለሁ። እንደገና በቤተክርስቲያንም አገልግሎት ብዙ ጊዜ አስተምሬያለሁ፣ አውቀዋለሁ። ስለዚህ አውቀዋለሁ። በእያንዳንዱ ነገር የሚሆነው ህመም ስለማውቀው እነዚህን ተመልክቶ ያለንን ፋይት ውጤት አይተናል። ስለዚህ ይሄንን የሚከለክል አዲስ ደንብ በሀገሪቱ ባህልና ወጋ ይቃረናሉ የተባሉ ነገሮችን ይከለክላል። ይሄ መውጣቱ ኮንግራጁሌሽንስ፣ በጣም ነው ደስ ያለኝ። እግዚአብሔር በእውነት ትልቅ ድምፃችን እንደሰማን በእርግጠኝነት ለመናገር እችላለሁ። ስለዚህ እግዚአብሔር እያሳየን ያለ ለሌሎቹ ነገሮችንም እግዚአብሔር ይስማን ያድምጠን፣ ሌሎችንም ነገሮች አይናችን እያየን እንዲፈጸም እጸልያለሁ፣ እመኛለሁ። በጣም ደስ ብሎኛል ውድ ቤተሰቦቼ እጅግ እጅግ በጣም ደስ ስላለኝ ይሄን ላካፍላችሁ ብዬ ነው። ጆሮዬንም ለመስ የሰማሁትንም ለማመን ከበደኝ ያየሁት ልክ ነው ወይ ብዬ ቼክ አድርገ ያለው ትምህርት ሚኒስቴር በፒዲፍ ሁሉ ልከውልኛል ማለት ነው። በጣም ደስ ብሎኛል በእውነት። አም ቨሪ ሃፒ ፎ በጣም ተደስቻ ያለው ይሄን ነገር የሳድስ ቤተሰቦች ለእናንተ ላካፍል ብዬ ነው። በጣም ደስ ብሎኛል። እውቀት ታላቁ እግዚአብሔርን ታከብራለች። 35% የዋጋ ቅናሽ በዲፕሎማቶች መንደር በሆነችው በሳር ቤት ቫቲካን ኤምባሲ አቅራቢያ ከዚህ ቀደም ባለ ሁለት መኝታ 81 ካሬ በ8 ሚሊዮን 900 ሺህ ብር ሲሸጥ የነበረው አሁን ላይ በ5 ሚሊዮን 700 ሺህ ብር ብቻ። ባለ 3 መኝታ በ139 ካሬ ከዚህ ቀደም በ15 ሚሊዮን 9850 ሲሸጥ የነበረው አሁን ላይ በ10 ሚሊዮን 390 ሺህ ብር ብቻ እየሸጥን እንገኛለን። ልብ ይበሉ፣ ይህ ዘመናዊ ቤት በ36 ወራት ብቻ የሚረከቡት ሲሆን የሁሉም ቤቶች ዋጋ በአንዴ ለሚከፍሉ ደንበኞች በካሬ 71 ሺህ ብር መሆኑን ስንገልጽ በደስታ ነው። እንዲሁም በአዋሬ ሳይቶቻችን ላይ ከባለ አንድ መኝታ እስከ ባለ ሶስት መኝታ እየሸጥን እንገኛለን። የቅናሽ የሚቆየው ለአስር ቤቶች ብቻ ስለሆነ ቀድመው እታች በምናስቀምጠው ስልክ ተጠቃሚ የሆኑ ቴምር